ች ስለ መጅሊስ ምርጫ በተመለከተ ማለት የሚፈልገው ለሁሉም ሙስሊም ሀደራ የሚላቸው ነገር ምንድን ነው? አሁን በየቦታ የሚገባ ተጀምሯል እና ማ ማምረጥ ማ ለኡማ ይጠቅማል ማ ለዲናችን ይጠቅማል የሚለው ነገር በማሰላሰል ግንዛቤ በማስቀመጥ ሁሉም ቦታ ያለነው ሙስሊም ሀደራችንን መወጣት አለብን ለኡማ የሚጠቅም ለኡማ ጠቅሞ እየዞረ በየ ሀገሩ መዝጊድ ለመገንባት የተለያዩ የቲሞችን በማልበስ ከውጭ ያሉ ዲፕሎማሲ ጋር ፈጥሮ እየሰራ ያለው ማን ነው የሚለው ነገር ለዲናችን የሚጠቅመው ማን ነው የሚለው ነገር ታሳቢ በማድረግ ማምረጥ አለብን። እስላም አንድ ነው፣ ቅብላችንም አንድ ነው ወንድሞች። ስለዚህ ይሄ ቪዲዮ ከመጨረሻ ደረስ ተከታተሉት። ይላለው ወላሁ አለም። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ወንድሞች ወንድሞቼ፣ እንዴት ናችሁ አላችሁ? አልሐምዱሊላህ ሁሉም። እኛ አላህ ይጠይቀናል ነገ። በእውቀታችሁ ምን ሰራችሁ? በተጽዕኖ ፈጣርነታችሁ ፌመስ ሆናችሁ፣ ምን ላይ ነው ፌመስነታችሁ የተጠቀማችሁት ለአላህ ብላችሁ ሰራችሁ ወይ አልሰራችሁም? ብለው ነገ ማም አላህ እንጠየቃለን። ወንድሞች፣ ማለት የሚፈልገው እኛ ይህ ለውጥ መጠቀም አለብን። ፍትሐዊ ሆኖ ወርዷል። ሙስሊም አንድ ነው፣ እስልምና አንድ ነው ወንድሞችን። ስለዚህ ፍርቃና ፍርቃዎች ብላችሁ እያወራችሁ መለያየት የምትፈልጉ ሰዎች ወላሂ አላህም ፍሩ። ቁም ብላችሁ አስቡ። አላም እንዴት እንዳደረች፣ አላም ላይ እንዴት እንደጠነች አስቡት። ለምን እየሰራ ያለ ሰው እንካን ብቻ ማፍጠር ሳይሆን መጅልስ ብሎ ማለት ተቋማችን ነው። በስንት ትግል ድምጻችን ይሰማ በስንት ትግል የመጣ ተቋም ነው ወንድሞች። ስለዚህ ይህንን ሁከት ማንሳት በፍላጎታችሁ ሰውን እንደዚ እንደዚህ ብላችሁ ሶሻል ሚዲያ ላይ ወጥታችሁ የሚታወሩትን ከማውራታችሁ በፊት አስቡና አውሩ። የሚሰራ ሰው ምን ያህል እንደሚለፋና ምን ያህል እንደሚታገል አንድ ለአላህ ብሎ እየሰራ መጅሊስ ተቃውሞ ውስጥ ያለ ሰው ነው የሚያውቀው። በእርግጥ አስራ ሶስቱም ክልል ውስጥ ፌደራል ላይ እየተሰራ ነው። ግልጽ ነው፣ ማንም ያውቃል። ውስጡ ቅናት ያለበትና የሆነ ተልእኮ ያለበት ሰው በስተቀር ማንም ፌደራል ላይ በአግባቡ እየሰሩ እንደሆነ ማንም ያውቃል? በየሀገራቱ ወየ ውጭ ሀገር ሪሌሽንሽፕ የፈጥረዋል ኸይሮችን ዲፕሎማትን እየፈጠሩ መሆኑን ማንም ያውቃል። በየ ወይ ከአዲስ አበባ ክፍለ ከተማማም እየተሰራ ነው ወይ ኦሮሚያ ክልል እየተሰራ ነው። አስራ ሶስቱም ክልል መጥፎ ነው አይደለም። በየአንዳንድ ክልሎች ላይ የሚታዩትን ሽንፈት የሚታዩትን ደካማ ጎን የሚታዩትን ምንም ነገር ስራ ላይ ቅልጥፍና የሌለውን የሚታየው በጣም ሽንፈትን ማስወገድ አለብን። እንዴት ነው የምናስወግደው? እንዴት ነው ለመጅሊስ የሚሆነው ታማኝ የሆነ አላህ አፈሪ ኡማውን የሚያገለግል እንዴት እንምረጥ የሚለው ነገር መወያየት ነው። ምርጫ ፍትሐዊ ሆኖ መጥቷል። ይህ ምርጫ ላይ እንዴት ነው ማምረጥ ያለብን ብሎ ማሰብ ነው። ለኡማ የሚጠቅመው ማን ነው ብሎ ማሰብ ነው እንጂ ረድፍም እንኳን ሲደረግ ሹመት የራሱ ሲደረግ ወይ አንድ ሁለት ክልል ላይ ብልሽት ካለ አስራ ሶስቱም ክልል አይደለም ወንድሞች። ስለዚህ ለስልጣን ጥማት ያለ ሰው ሳይሆን እኔን ምረጡኝ ያለ ሰው ሳይሆን አላህን ፈሪ ለኡማ ያገለግላል። ለምን አንድ ወር አያገለግልን በእውነት የቻለው በቻለው አቅም አላህም በማፍራት ሙስሊም ኡማን የሚያገለግል ኤክሌ ያገለግላል ብለን ማምረጥ አለብን ወንድሞች በዚህ ሰዓት ዲፕሎማሲ ያስፈልጋል ዲፕሎማሲ ሲባል ወደ ውጭ ብቻ እንዳይመስላችሁ አይማኖት ፍሮም አለ። አይማኖት ፍሮም ላይ እንጀኛ ሀገር ወንድም ብቻ በቁርአንና በሐዲስ አይደለም የምትተዳደረው። ሙስሊም የጠየቀው ጥያቄ በአግባቡ መልክ ስላለ ከፌደራል፣ ከመጅልስ፣ ከኦሎማ፣ ከሙፍቶች፣ ከወጣቶች እስከ ሴቶች ሊግ ድረስ እስከ ቀበለ ድረስ ስላለ ይህንን በየቀበለው፣ በየክልሉ፣ በየወረዳው፣ በየዞኑ ያልወረደው ክልሎች አሉ። አላግባብ የተመረጡ ሰዎች አሉ ምንም ነገር የማይችሉት ምንም ነገር ማውራት ማስራት የማይችሉት አሉ። ይህን ነገር አሁን ምርጫ መጥቷል እና ምን አይነት ጥሩ ሰው ማምረጥ አለብን የሚለው ነገር በውይይትና ካርዱ መዘን ስንጥል ነው የሚሆነው። ዝም ብሎ መተቸት አይደለም። ተቋማችን መተቸት አስፈልግም። በቻልነው ልክ በውስጥ ዳካማ ኮንካለ ማውራት ይቻላል። ወንድሞችን ስለዚህ ወላሂ። በተለይ በተለይ ሙስሊም የምታለያዩ ሰዎች ጥንቃቄ ብታደርጉ ይሻላል። አላህ ወላህ አላህ ይዘናል፣ አላህ እያየን ነው የምናስበው ነገር። ስለዚህ ወያኔ ለአገዛዝ ብሎ ያመጣውን ክፍፍል አትጠቀሙ ይላቸኋለሁ ወንድሞቼ። ኢንሻአላህ ሳፊ ውይይት ቀጥታ ስርጭት ላይ የምናደርገው ይሆናልና ስለ መጅሊስ ተቋም ተቋሙ ተቋማችን ነው። ሙስሊም እስላም አንድ ነን እኛ ሁለት ሙስሊም የለም ኢትዮጵያ ውስጥ፣ እህል ሊታወቅ ይገባል። የምንመራው በቁርአንና በሐዲስ ነው። የምንሰግደው ሰላት አምስት ወቅ ሰላት ነው። ቅብላችን አንድ ነው። ማለያየን ደግሞ ደሞ ካለ ሶሻል ሚዲያ ላይ ዝም ብሎ ኮፊ አርጎ ጀላቢ አርጎ መቶ ማውራውን እንብ ማለት አለብን ወንድሞቼ። ስለዚህ እንደ ፖለቲካ አካሄድም ካየን እንደ ፌዴራልም። እንደ ፖለቲካ ማስተር ሶስቱም ክልል ፌደራል ላይ ይሰራል። አዲስ አበባ ክፍለ ከተማ ላይ ይሰራል። የተለያዩ ክልሎች ላይ ይሰራል። የተለያዩ ክልሎች ዞን፣ ወረዳ ላይ ምን መጅልስ ምን እንደሆነ ራሱ ማያውቁት ላሉ ግንዛቤ ያስፈልጋል። ተቋም ተቋማችን ስለሆነ ጥንቃቄ ልናደርግ ይገባል።